መስቀል ማለት ትልቅ ትልቅ አመት በዓል አሮጌው ወደ አዲሱ አሸጋገርከ አባቢሌ ያዶሌ ያሽሮሮ። ለመስቀል በዓል በዚህ አካባቢ ትልቅ ቦታ ይሰጠዋል። በዓሉን ለማክበርም የተለያዩ አይነት ባህላዊ ምግቦች ይዘጋጃሉ። ሰገለኝ ወርበር ነው አጎድ መስቀል ይፋ ይፈትነው የጎመን ስርዓት ውጣና የምንቸት ስርዓት ይግባ። የመስከረም ወር በርካታ በዓላትን የምናከብርበት ምድር በልምላሜና በውበት የምትሞላበት ወቅት እንደሆነ ይታወቃል። አዲስ ዘመን መምጣቱንም በኦሮሚያ ክልል ወጣት ልጃገረዶች በሺኖዬ፣ እንዲሁም የመስቀል በዓልን ደግሞ ወጣት ወንዶች በጎቤ ስነስርዓት በድምቀት ያከብራሉ። እኛም በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ በኩርማ ፋቶሌ ቀበሌ ተገኝተን የመስቀል በዓል አከባበር በዚህ አካባቢ ምን ይመስላል የሚለውን ወደ እናንተ የምናደርስ ይሆናል። በተለይም ደግሞ በአንድ አባወራ መኖሪያ ቤት ተገኝተን ከምግብ ዝግጅቱ፣ ከመጠጡ፣ የደመራ ስነ ስርዓት እንዲሁም አጠቃላይ የመስቀል በዓል በምን አይነት ሁኔታ ይከበራል የሚለውን ወደ እናንተ የማደርስ ይሆናል። በዓሉን ለምታከብሩ ሁሉ መልካም የመስቀል በዓል እንመኛለን። አብራችሁ እንድትቆዩ ጋብዛለው። መልካም በዓል። ወጣቶቹ በዘፈናቸው በግጥማቸው ከጨለማው ወደ ብርሃኑ ካና ወጣ እያሉ በኦሮምኛ ዘፈን እየዘፈኑ ነው። የመስቀልን በዓል በወጣቶች ዘንድ ከጥዋት ጀምሮ በጭፈራ ከዛ ዳመራዎችን በደመር ዳመራውን ያበሩ ዘፈን። እየጨፈሩ ዳመራም ዞሮ እየጨፈሩ ያመሻሉ። እንደዛው ለነሱ የተቀረበው ምግብ እየበሉ የሚጠጡትን መጠጥም እየጠጡ ሌሊቱን ያሳልፋሉ። ለመስቀል በዓል የእርድ ከብት እናዘጋጃለን። ባህላዊ ምግቦች እንደ ቅንጬ፣ ጨጨብሳ፣ እርጎ፣ ዶሮ ወጥ የመሳሰሉት እናዘጋጃለን። ከዘመድ አዝማድ እንዲሁም ጎረቤት ጋር አብረን በደስታ እናሳልፋለን።

ልጃገረድ እያለው ከጓደኞች ጋር አባቢሌ ስንዘፍን እየዞርን ምግብ እንበላለን። በዛውም ወጣቶች የመታያየት እድል ያገኛሉ፣ የፍቅር ጓደኛም ይይዛሉ፣ ይጫወታሉ። እንደምታውቂው የሴት እንግዳ የለውም። ለበዓሉ ወደ ኩሽና ሄደን የበዓል ምግብ እናዘጋጃለን። በዛውም ሙያሽ ይታያል።

ቤቢሼ ህይቦይ ማጋሪ ተባ ነማ ጋሪ ዴቪቴ ከንታኒ ያሳሪ ዴቪቴ ሰገሌን ሂሩ ከናያፊ ያባ መስቀል ማለት ትልቅ ትልቅ አመት ባል ዘመድ የሚጠየቅበት፣ ዘመዶቹ ይጠየቃሉ። ማዶ ወንዝ ማዶ ያሉት ይመጣሉ፣ ቡና ያፈላሉ አባትና እናት ወንድሞች ይጠያየቃሉ መስቀል ማለት ትልቅ ትልቅ በዓል ማለት መስቀል ሲመጣ መስከረም ሲገባ ነው ዝግጅት የሚጀመረው ከመስከረም አንድ ጀምሮ እስከ አስራ ስድስት ዝግጅት ይደረጋል ክረምት ዝናብ ስለሚዘንብ ወንዝ ይሞላል ዘመድ ከዘመድ ጋር አይገናኝም ከማዶ ወደዚህ አይሻገርም ከዚህ ወደ ማዶ አይሻገርም ስለዚህ ከመስቀል ማግስት የሞላ ወንዝም ስለሚያልፍ በዚህም ሄደው በዛም ሄደው ተቀራርበው ይነጋገራሉ። ይገናኛል ዘመን ይገናኛል። እንኳን ከአሮጌው ወደ አዲሱ አሸጋገርከ ነው። ወጣቶቻችን የጎቤ ዘፈን በመስፈን የባህሉን ድምቀት የሚሰጡ ሲሆን እንደ እናቶች ደግሞ እንደ ቤት ደግሞ መስቀል በዓልን ስናከብር ቅንጬ ይቀቀላል፣ ጨጨብሳ ይሰራል።

ለመስቀል በዓል በዚህ አካባቢ ትልቅ ቦታ ይሰጠዋል በዓሉን ለማክበር የተለያዩ አይነት ባህላዊ ምግቦች ይዘጋጃሉ ገንፎ በቅቤ ጎመን ቅንጨ ጨጨብሳ ጭኮ እርጎ ወተት ዶሮ ወጥ የተለያዩ አይነት ባህላዊ ምግቦች ይዘጋጃሉ የተወሰኑትን እንግዲህ እንደምታዩት እያሰናዳው ገኛለው በተለይ ደግሞ እንደምታ ሳይሆን በዚህ አካባቢ የገንፎ ምግብ ተወዳጅ ነው። እሱን እያሰናዳው ይገኛለው። ወደ ገንፎ አሰራሩ ከመሄዳችሁ በፊት የገንፎ ዱቄቱ በዚህ መንገድ ይነፋል። ከዛም ወደ ማሰናዳቱ ገንፎ ወደ ማገንፋቱ ነው የምንሄደው። በእያላችሁበት መልካም የመስቀል በዓል በድጋሚ እንመኛለን። አብራችሁን ቆዩ። ዱቄቱ እንግዲህ ተነፍቶ ተዘጋጅቷል። ውሃውም ዝግጁ ነው። የቀረን ገንፎ ማገንፋቱ ነው። ገንፎ እስኪደርስ ድረስ እንግዲህ ጎመኔም ደርሷል፣ ቅንጬም አለ፣ ጨጨብሳ፣ እነሱን የምናቀርብ ይሆናል። በርካታ እንግዶች እየጠበቁኝ ነው። ምግቡን ይወዳሉ ብዬ ተስፋ አደርጋለሁ። ይሄ ጨጨብሳው ነው። ያው በዓል ስለሆነ አብዛኛው ምግብ በርካታ ቅቤ ይጠይቃል። ቅንጭው ላይ ይሄ ደግሞ ጎመናችን ደርሷል። እሱንም በተመሳሳይ ወደ ጣባው እንገለብጣለን። በባህሉ መሰረት ደንጋ ይባላል። የተለያዩ አይነት የባህል ምግቦች ናቸው ያዘጋጃቸው። ቅንጬው በተለያየ አይነት በቅንጬ ህል፣ በገብስ፣ በስንዴ፣ ጨጨብሳ፣ ጭኮ እንደምትመለከቱት በዚህ መንገድ አዘጋጅተናል። ጎመኑም፣ ሁሉም ነገር ደርሷል። ገንፎ ፋችንም ደርሷል የቀረን ቅቤ ጨምሮ ለእንግዶቻችን ማቅረብ ነው። በእርግጠኝነት ምግቡን ይወዱታል ብዬ ተስፋ አደርጋለሁ። የቀረን አንድ ነገር ነው። እሱም አነባበሮን ቅቤና በርበሬ በመቀባት ለእንግዶቻችን የምናቀርብ ይሆናል።

ቤት ውስጥ የሚሰራው በሙሉ ያዘጋጃል። ሴቶች ማዳበራ ደግሞ በሴቶች በኩል የሚሰራው ስራ ታዘጋጃለች። አንቺ ዛሬ እንግዲ ሆነች መተሽ ጎንፎ ሰርተሻል፣ አነባበሮ ሰርተሻል፣ ጎመን ሰርተሻል፣ ዳቦ ሰርተሻል፣ ጨብሳ ሰርተሻል። ይሄ ሁሉ እንኳን መተሽ እንኳን ሰራሽ ብለን መዝጋናል። አንቺ እናቀርባለን። እኛ በኩል በምርቃ ነው የአማድ የምንቀምሰው። አንቺ ሰርተ ያቀርበሻል አንቺ ሰርተሽ ያቀረብሽውን እንመርቃለን ብለን

ተመልካቾቻችን በምስራቅ ሸዋ ዞን ሉሜ ወረዳ በኮልባ ፋቶሌ ተገኝተን የመስቀል በዓል አከባበርን የቃኘን እንገኛለን። ጥሩ ጊዜ እያሳለፍን ነው። ለበዓሉ የሚዘጋጁ ባህላዊ ምግቦች ተዘጋጅተዋል። ወዳጅ ቤተሰብ ተሰብስቧል። የመስቀል በዓል ሲከበር ቀን ላይ የተለያዩ የምግብ አይነቶች ከተዘጋጁ በኋላ ወዳጅ ዘመድ ምግቡን ይቋደሳል ወደ ከሰዓት በኋላ ወደ ምሽት ደግሞ ዳመራ የማብራት ስነስርዓትና የ እርድ ስነ ስርዓት ነው የሚከናወነው። ቆይታችን አሁንም ይቀጥላል። የሀገር ሽማግሌዎች ቤተሰቦች ተሰብስቧል። እነሱም ምርቃታቸውን ተቀብለን ማዕድ ወደ መቋደሱን እንሄዳለን። በድጋሚ መልካም የመስቀል በዓል እንመኛለን። አብራችሁ ቆዩ። ከነጋንዎች ነጋንዋቦች ድራጉረንዋቦች ዞጉረንዋቦች በረበረ

ያባ ሾና ጎመን የምንቀቅልበት ምክንያት ክረምቱን ሰው ጎመን ሲበላ ያልፍና ልክ መስቀል ካለፈ በኋላ ውጭ ያለው እህልም ስለሚደርስ የጎመን ስርአት ውጣና የምንቸት ስርአት ይግባ አያን ራፉን ብኤ ፎን ሀገሉ ስጋ ይግባ እንደሚል ባህል ነው የምናከብረው። ጎመን መጀመሪያ ደደርባ ነው የምንለው እኛ፣ ደደርባ እንላለን። ቀምሴን የጎመን ድስቅ ዛሬ ይሰበራል። የቅንጨ ይግባ የጎመኑ ይሰበር ብሌን ነው መድቃት የምንጀምረው እኛ

በግ ይቀርባል። በጉ ይታረዳል። በምርቃት ማዶ ይቀርባል። ማዶም ቀምሰን ምጁም እላለን ቀምሰን ከዛም በኋላ ወደ ዳመራ ነው የምንለው ማዶ ከቀመስን በኋላ በጉ ከታረደ በኋላ በጉ እስከሚዘጋጅ ድረስ ወደ

ተመልካቾቻችን በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ በኩርማ ፋቶሌ ቀበሌ ተገኝተናል። ደማቁን የመስቀል በዓል አከባበር የተለያዩ ባህላዊ ምግቦችን በማዘጋጀት መጠጦችን፣ እንዲሁም ከወጣት ልጃገረዶችና ወጣት ወንዶች ጋር ለበዓሉ የተዘጋጁ የተለያዩ ሙዚቃዎችን አብረን ተቋድሰን ደማቅ የበዓል ቆይታ አድርገናል። በነበረን ጊዜ እንደሰኞች እንደነበራችሁ ተስፋ አደርጋለሁ። በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃን መስቀሉ በሰላም አደረሳችሁ፣ መልካም በዓል እንመኛለን። የነበረን ቆይታ ይህን ይመስላል። እኔም ወደ ጨዋታ ይመለሳለሁ። መልካም በዓል።